አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። እያላችሁበት ሰላማችሁ ብዝ ዝ ትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብኑ እንግዲህ ውድ ቤተሰቦቼ ዛሬ በዚህ ቪዲዮ አስተያየት መስጠት አያስፈልግም ነበር፣ ግን አንዳንድ ነገር እያየሁ ነው ማለት ነው። ቪዲዮ የቆየ ስለሆነ ነው አስተያየት መስጠት አይቻልም ያልኩኝ። ሲቀጥል ደግሞ ብዙችሁ የከሌ ጀግና ነው የከሌ ጀግና ነው እያላችሁ ነው በቡታጃራ ዩቱበሮች ምንም አይነት ጀግና የሚባል ወንድ የለበትም። ምክንያቱም ለሴት ልጅ ክብር የላቸውም። ሴት ልጅ አያከብሩም። እርጉዝ እንደሆነች እያወቁ በየተራ እየጠሩ ቤታቸው ያሳድጓል እንጂ ሞር በሩታ ዩቱብ እንኳን አንድ ቀን ቪዲዮ ሲለቁን ያይቻቸው አላቅም። እነሱ ሁላቸውም እየጠሩ ቻናላቸው ለማሳደግ የራሳቸው ቪዩ ለመልቀም ነው እንጂ ሩታን የሚያመጣት እዚህ ጋር ለሩታና ለአብርሽ ትዳር አዝነው አይደለም እና በመጀመሪያ ደረጃ ለሩታና ላብርሽ ትዳር ካሰቡ ሩታን ብቻ መጫን ሳይሆን፣ ቆይ ስ እናንተ ስታስቡት እዚህ ጋር ሩታን ሁሌም እያመጡ ተራ በተራ እያመጡ አንቺ ብዙ ዋጋ ከፍለሽበታል፣ ብዙ ነገር ሆነሽበታል። አሁንም ትዳርሽን ዋጋ ክፈይ እንዴ? ለምሳሌ እዚህ ጋር ሩታ እስከ ዘላለም ዋጋ እየከፈለች እያለ እሱ ለትዳሩ ቦታ ካልሰጠ ይሄን ነገር ያስጠላብኛል። ባለ ትዳር ነኝ ነገ የልጅ አባት ለሆን ነው እኔ ያንን ነገር ማስተካከል አለብኝ ብሎ ቆም ብሎ ካላየ ሁልጊዜ ሩታ ዋጋ ከፍላበታለች ጀስት እንዳብረሽ ማለት ነው ባለፈ ላያችሁ አብረሽ ምን እንዳላት ለሩታ ከዚህ በፊት አልቅሰሽ ነበረ የለመን የለመንሽኝ እያላት ነበረ ግዴታ አልቅሳለች ዋጋ ከፍላለች እቺ ልጅ ለትዳርዋ ስትል ለፍቅርዋ ስትል ብዙ ነገር ሆናለች ዛሬም ግን እሱ ስህተት እያሰራ እንዴ አብረሽ ልጅ ነው እኔ የሚገርመኝ ነገር እኮ በጣም የሚያናድኝ ነገር ቢኖር ሁለት ነገር ነው ማለት ነው። አንደኛ ነገር አብርሽ ህፃን ልጅ ነው ወይ? እንዴት ሄርሚላት ከህይወቱ ማውጣት ያቅተዋል? ሲቀጥል ደግሞ እየመጡ ተራ በተራ ሩታ እንደዚህ አርጊ፣ ሩታ አንቺ ወይ አንቺ መልስ ስጪ፣ አንቺ ያስብበት። እሱ ምን እየሰራ ነው? እሱ ምን እያደረገ ነው? እስቲ እንደውም ሞር ከሩታ ይልቅ ሩታን እየደወላችሁ እያመጣችሁ ከምትነግዱባት አብርሽን መናገር እስቲ አብርሽን ቪዲዮ ላይ ይዛችሁት መቼ የመጣችሁት? እናንተ ከሩታ የበለጠ አብርሽ ነው አይደል የምትቀርቡት? ከዚህ በፊት ሁላችሁም ከአብርሽ ስታሽቃብጡ ነበራችሁ። እይ አንድ ባንዳችሁ ማለት ነው ያቀጭኑ ሲቀር ፈረንጂው ነበረ ከአብርሽ ጋር፣ ያም ወፍራሙ ልጅም ነበረ፣ ቢኒም ነበረ። ሁላችሁም ከብርሽ ጋር እያሽቃበጣችሁ ነበረ። ነገር ግን ሆነም ሆነ ተገለበጣችሁ ወደ ሩታ ጋር ማለት ነው ሩታ ጋር ስትገለበጡ እዚህ ጋር ለጥቅማችሁ ነው። ለሩታ ቀንታችኋት አይደለም። ምክንያቱም በአሁኑ ሰዓት ኦዲንስ አንዳንድ ኦዲንስ ከሩታ ጎን ነው። አብዛኛው ኦዲንስ ከሩታ ጎን ስለሆነ የሩታ ወዳጆች ደግሞ ያው አንድ ነገር ሩታን ስለምንወዳትና ሩታን ስለምናደንቃት ስለ ሩታ ጥሩ ነገር የተናገረ ሰው በሩታ ነው የምናየው። በቃ ሩታን ስለደገፈልን ያንን ነገሩ ስለምናይ እናንተም ስለምታውቁ ለጥቅማችሁ ስትሉ ነው ወደ ሩታ የተገለበጣችሁት እንጂ ለሩታ እውነቴ ነው የምላችሁ ሳምብል እንደ ሴንቱ እንኳን ስነ ስርዓት እንደ እህትና እንደ እናታችሁ እንኳን ለሩታ ክብር የላችሁ ማለት ነው። ክብር ቢኖራችሁ እንኳን ለራሳችሁ ቻናል ሳይሆን ሩታን ይህንን ነገር አስተካክል ይሄንን ነገር አርሚ ጥፋት አለብሽ አንቺ ታገሺ ብትሏት እንኳን በራሷ ቻናል ትለቁ ነበር አንድ ቀን በራሷ ቻናል ስትለቁ አላቅም በራሳችሁ ቻናል ለራሳችሁ ጥቅም ሩታን የምጠሯት ማለት ነው ሲከተል አብርሽ ማይና ማትናገሩበት ምክንያት ምን ምንድን ነው አብርሽ አብርሽ ምን ቤት ነው አብርሽ የለ ከሩታ የበለጠ እኮ አብርሽ ነው አይደል የምትቀርሙት ስለዚህ ሩታን እንደምትናገሯት አብርሽንም ካሜራ ይዛችሁ አንተ ጥፋተኛ ነ አንተ ባለ ትዳር ነህ ሄርሚላት ማለት ከህይወት አውጣት እንዴ? እናንተ ዩቱብ ትከራከራላችሁ፣ እሱ ቲክቶክ ይላላሳል፣ ይጫወታል፣ ይዘላል፣ ትልሰዋለች፣ ትስም። እንዴት አድርጋ ነው ሩታሺ አንድ ወንድ በላዩ ላይ ሴት እያለ ሌላ ሴት አፍቅሮ ልቡ ሌላ ሴት ጋር እየሆነ ሩታ እንዴት አድርጋ ነው የምትገባው ማለት ነው? እስቲ እናንተ አስቡት። ስታስቡት እናንተው ማለት ነው። እኔ እውነቴ ነው የምላችሁ የቦታጀራ ዩቱበሮች ገንዘብ አንጭሏቸዋል። በቃ ዶላር የሚያረጋቸው ነገር አጥተዋል። ሞር እንኳን አሁንማ ለምን እንደ ተቃጠሉ እኔ ገባኝ። ምክንያቱም ዩቱብ ብዙ ጊዜ ይናገራለሁ እኔ ማለት ነው ዩቱብ በስነ ስርዓት ቪዲዮ ካልታየ፣ ላይክ ካላገኘ፣ ቪዩ ካላገኘ ያንን ነገር ዋጋ ስለሚያመጣ ገንዘብ ስለማይከፍላቸው አሁንማ ጫለዋል። በቃ ብቻ ገንዘብ ለማግኘት እና ሰውን ለመሳብ የማያረጉት ነገር የለም። እኔ አላውቅም። እስቲ በቃ ተዋትሩቷን ን ተፋቷት፣ የራሳችሁን ህይወት ኑሩ በራሳችሁ አይዲያ ኑ። እንዲ ወንድ ልጅ አይደላችሁም? ሀገራችሁ ውስጥ እኮ ነው ያላችሁ። እስቲ ምስኪንን ስትረዱ የሆነ ነገር ስታረጉ እቤታችሁ እንኳን የሆነ ነገር ልብሳችሁ እንኳን ስታጥቁ የራሳችሁ አይዲያ ይዛችሁ ኑ። እንደ የአረብ ሀገር ሴት ሆናችሁ እኮ የአረብ ሀገር ሴት እንኳን እኮ ለግዷ ነው እኛ እኮ ለግዳችን ነው ወተን መስራት አንችልም የሆነ ነገር እንለወጣለን ብለን እንደውም እናንተንም እናሳድጋለን በዛው ለራሳችንም እንጠቀማለን እያል ነው እናንተ እኮ ምን አለባችሁ ቆይ የሆነ ነገር ስትሰሩ እንደው ስራ ስትሰሩ የሆነ ነገር ስትሰሩ እንኳን የሆነ ነገር የራሳችሁ አይዲያ አትመጡም እንዴ አረ ተፋቷት በቃ ትረፍበት እርፍት ታርግበት ወላይ አሁንማ እንዴት እንዳስጠሉኝ እንዴት እንደደበሩኝ እንዴ ሩታን በቃ እውነቴ ነው። አሁን እንደ በግ በቃ አርደው ሊጎርሳት የቀራቸው ነገር የለም። የውታ ጀራዩ ተበሮች ሁሌም እየጠሩ ለራሳቸው ነው። ሁሌም አንቺ ተስተካከይ፣ አንቺ ዋጋ ክፈይ፣ አንቺ አስቢበት፣ አንቺ ተመለሺ። እሱስ እሱስ ምንድን ነው የሚሰራው? እንዴ ማን ነው? የትኛው አለቃ ነው? እናንተ ምንድናችሁና? የትኛው መንግስት ነው ሴት ብቻ ለትዳር ዋትልፋ ያለው ማለት ነው? ወይስ የትኛው ባህል ነው? ትዳር ማለት እኮ የሁለት ሰው ነው አይደል? የሚስትም የባልን ነው አይደል? ባልዮ እንደፈለገ ይዘላል። ሲለው ዋዝሏት ይመጣል። ሲለው ኦዲዬንስ ላይ ይጫወታል። እናንተ ግን ግፋ ይዛችሁ እስከ መቼ ነው ግን እንደዚህ እየዋሻችሁ የምትኖሩት ማለት ነው እስከ መቼ ድረስ? ሩታ ማለት እኮ ነገ የልጅና ትሆናለች፣ በልጅዋ ቢዚ ትሆናለች። የአንሳት እናንተ ምን ምን ሊውጣችሁ ነው? ምን ልታደርጉ ነው? የቱ ጋ ሆናችሁ ነው ስራ የምትሰሩት? እንደ አገር ቡታጀራ ስትገባ ቡታጀራ፣ እውነቴ ነው የምላችሁ ከእስር ከመሰረታቸው ተነቅለው ቡታጀራ ገቡ። አሁን ደግሞ ሸገር ስትሄድ ሸገር ተከትሏት ይሄዳሉ። እናንተ ምን ታርጋችሁ እቺ ልጅ፣ አረ ጦሷን ያውጣችሁ። አሁንማ እውነት ነው ሙላችሁ፣ እንዴት እንዳናደዳችሁኝ፣ እንዴት እንዳስጠላችሁኝ። እኔ እንደናንተ አልጫ ወንድ አይቼ አላቅም በህይወቴ ማለት ነው። እውነት ነው ሙላችሁ። እስቲ አንዳንድ ወንድ እዩ። ሌሊት ከእንቅልፉ ተነስቶ ታክሲ ተጋፍቶ ይዞ ኩንታል ተሸክሞ ስንት ነገር ጥሮ ነው የሚበራ ማለት ነው። እናንተ በቃ ዩቱብ ላይ ወጣችሁ ውሸት ማውራት መዋሸት? ድራማ መስራት፣ ሴት ልጅ ዝቅ ማድረግ፣ በአባላት ትዳር መሀል እየገባችሁ ማንቧጫቧጭ፣ ስታስጠሉ እንደው የለብሳችሁ ሱሪ አይመስለኝም። አሁንማ እውነት በአሁን ሰዓት ሴት ልጅ ከእናንተ የበለጠ ጀግና ናት ማለት ነው። ሴት ልጅ ማለት ስንት ነገር ስንት መተት ይዛለች፣ ስንት ጉድ ይዛለች፣ ስንት ነገር ታስተናግዳለች። እናንተ ለሀገር የምትበቁ ወንዶች በቃ ከአንድ ሴት ጭንቅላት አልወርድም፣ ከሎርታ ጭንቅላት አልወርድም። ምን ታርጋችሁ ሺ ምን ትሆንላችሁ? ትበጣጠስላችሁ እንዴ እራውንማ ግፍ ነው ተዋት፣ በቃ ትኖርበት ረፍት ታርግበት። እንዴ አበዛችሁት እኮ፣ አውዝ ብላህ ምን ሸይጣን ረጂም፣ የናንተ ደግሞ በዛ ሲያስጠሉ፣ ቀን በቀን ሩታን እየጎተቱ ይሉ፣ ጓደኛችሁንም ጎተቱ አምጡ፣ ላብርሽም ተናገሩት፣ አንተ ጥፋ ተመለስ ይቅርብህ ሩታ ጋው፣ ሩታን የምታዋጣ ትዳርፍ ነበሉት ማለት ነው። ምን አይነት ልጆች ናቸው እንደ እውነት። በቃ የጥቅመኛ ሰው። ወይኔ አንዳንዴ እውነት ለሩታ በቃ ይሄን ሁሉ ፍቅር ባይኖራት እኮ ከምሬ ነው ምላችሁ ሰው ባይወዳት ሰው ባያደንቃት በቃ እህቶች፣ ልዩ እህቶች ባይኖራችሁ እኮ የትም እንዳለች እኮ አያውቁም። የት ስሟን እንኳን እኳ አይጠሯትም እኮ እነዚህ። ግን የተመቱ እባብ የሆኑ ሰዎች እኔ እንደዚህ አይነት ወንድ አይቸላቅም። ሴታ ሴት ወንድ አልጫ ወንዶች ስታስጣሉ እንደው